አው ለማንቸስተር ሲቲ በጣም አስፈላጊ ድል ነበር። የባርሴሎናን ጉዳይ ደግሞ እንመልከት። አንድ ከአርባ አምስት ሲል የተደረገ ጨዋታ ነበር ስድስት ለአንድ በሆነ ውጤት አሸንፏል። ሀትሪክ የሰራበት ጨዋታ ነበር። ሎፔዝ ማርከስ ራሽፈርድ ሁለት ግቦችን አስቆጥሯል ና የዚህም ተጫዋች ትንሣኤ ነው። በባርሴሎና እንመልከት ይህን ጉዳይ። ልክ ነው፣ ባርሴሎና ትላንትና አሸንፏል። እኔ ለረጅም ጊዜ በኳስ ጨዋታዎች አልናደድ ምናምን ላለሁ አሁን በጣም ኢንዲፍረንት ነኝ። ኢንትረስትድ ኦብዘርቨር ነኝ፣ በቃ ደስ ብሎኝ ያያሉ ኳስ ጨዋታ ምናምን ጥሩ ጨዋታ እንኳን ለእኔ እግር ኳስ ህይወቱ ለሆነ ሰው ለማንም ሰው ደስ ይላል ማለት ነው። ስለዚህ በጥሩ ጨዋታም እደሰታለሁ ምናምን፣ ግን በሆነ ቡድን ውጤት አልከፋም አልደሰትም። ለዚህ ከዚህ ኒውትራል ነኝ ልል ፈልጌ ነው። ከረጅም ጊዜ በኋላ ግን ትላንትና ራሴን ስናደድ አገኘሁት እና ይሄን ሰውዬውን ማለት ስሙን መርሳት የለብኝም ብዬ ፈልጌ፣ ኡርስ ሽንደር ነው የሚባለው ዳኛው፣ ስዊዘርላንዳዊ ዳኛ ነው። እኔ እግር ኳስ ጨዋታ የሚያበላሽ ዳኛ አልወድም። የእሱ ችግር ብቻ አይደለም፣ የቴክኖሎጂውም ችግር ነው በአንድ በኩል ምክንያቱም ቪአር በጣም ኮንሲኩዌንሻል ለሆነ ሁለተኛ ቢጫ ካርድ ጣልቃ መግባት አለበት። ተጫዋቹን ከሜዳ የሚያስወጣ ትልቅ ውሳኔ ነው፣ ስለዚህ ተሳስቶ እንደሆነም መታረም አለበት። ያ አሁን በሌሎች ጉዳዮች ላይ በየጊዜው የህግ ማሻሻያ እንደሚደረግ ይታወቃል። አይፋብ ሁለተኛ ቢጫ ካርዶችን በተመለከተ ጣልቃ መገባት አለበት በቪአር ላሉ። ቪአር ራሱ እንደ ኮንሰፕት የሚያከራክር ቢሆንም ተጫዋችን በቀይ የሚያስወጣ ውሳኔ ከሆነ ግን በተለይ ሁለተኛው ቢጫ ካርድ የመጀመሪያው በስህተት ሊሰጥ ይችላል። አላቅም ግን ቢጫ ካርድ ላይ የምትገቢ ከሆነ ሊበዛ ነው የቪአር ኢንተርቬንሽን። ቀይ ካርድ ግን ኮንስኮንሻል። ትላንትና ሳንቲያጎ ኤዜ የሚባለውን ተጫዋች በቀይ ያስወጡበት ውሳኔ ጨዋታውን የገደለ ነው። ሁለት ለአንድ ነበር። ይህ ተጫዋች በቀይ ወጣ የነበረበት ጊዜ ሶስተኛው የባርሴሎና ጎል ሲቆጠር የፍጹም ቅጣት ምት የሰጡበት ውሳኔ በጣም የተሳሳተ ነው። ግብ ጠባቂው ጥፋት ሰርቶ ኮንስታንቲኖስ ሶላኪስ ይባላል እሱ ጥፋት ሰርቷል በሚል ነው እጁን ሱ ሲሰበስብ የነበረው ግብ ጠባቂ፣ ለዛም ሁኔታ የፍጹም ቅጣት ምት ሰጥተዋል። የጨዋታውን ውጤት የወሰኑት ሁለት ቁልፍ ነጥቦች እነዚህ ናቸው። በአርሳ ስድስት ለአንድ አሸንፏል። ጨዋታውን ያላየ ሰው ኦኬ ባርሳ በጣም ጥሩ ተጫዋቷ ሊል ይችላል። እኔ እንደዛ አልታየኝም። ደግነቱ በጊዜ የተደረገ ጨዋታ ስለነበር በሌላ ጨዋታ ስፖይል አንደረግም። በሁለት በሶስት ስክሪን ጨዋታ እናይም። ያንን ጨዋታ ብቻ ለማየት እድል ነበረኝ እኔ። ጨዋታውን ያላየ ሰው ባርሰሎና ተመልሷል ካለ አልተመለሰም። ባርሰሎና አንዳንዴ ውጤት በጣም ይሸውዳል። አላየ ሰው ወይ ሀይላይት ብቻ ላየ ሰው ወይ አርስ አልተመለሰ፣ ጨዋታውን ላየ ሰው ጥሩ አልተጫወተም ባርሰሎና። በእኔ አስተያየት ነው እስከ ሁለት ለአንድ ድረስ ኢምባላንስ ነበር። ያ ቀይ ካርድ ውሳኔ እስኪወሰን ድረስ ጨዋታው ወዴት እንደሚሄድ አይታወቅም። እና እና በዳኛው በጣም ተበሳጭቼ ነበርኝ እና እንዳልኩት በተለይ ከስኮር ላይን ውጪ ብዙ ጎል ከማስቆጠር ምክንያቱም ከዛ በኋላ ነው አራቱ ጎሎች የተቆጠሩት እና ሙሉ ለሙሉ የሆሴ ሉዊስ ሜንዲሊባር ናቸው። አሰልጣኙ፣ የኦሊምፒያኮስ አሰልጣኝ ከቀይ ካርዱ በኋላ ቡድናቸውን ሙሉ ለሙሉ አስሩ ተጫዋቾች ሳጥኑን እንዲከላከሉና አደጋ የመቀነስ የዳሜጅ ሊሚቴሽን ሜንታሊቲ ነው ከዛ በኋላ የነበራቸው በእርግጥ ብዙ ሙከራ እየሞከረው አልነበረም። ከቀይ ካርዱ በፊትም ሁለት ሙከራ ብቻ ነበር ያደረጉ። ግን የባርሰሎናን ፕሬሲንግ ማነ ቢልድ አፕ ከኋላ እየተጫወቱ የመውጣት ሁኔታ በተዋጣ ፕሬሲንግ በተደጋጋሚ ማቆራረጥ ማናጠብ ችለው ነበር። ባለፈው ሴቪያ እንዳደረገው አይነት ነገር ማለት ነው። ኦሊምፒያኮስ የግሪክ ቡድን ነው፣ ደህና የግሪክ ቡድን ነው። ከባርሰሎና ጋር የሚመጣጠን አይደለም፣ ግን ጌም ሊኖረን ይችል ነበር። ከዛ ከባል ካስቆጠረው የፍጹም ቅጣት ምት በኋላ ጨዋታ ሊኖረን ይችል ነበር እንደ እንደ ገለልተኛ ተመልካች ማለት ነው። እና ዳኛው ተሳስተውም ከሆነ በቪር መታረም አለበት። አሁን ህጉ ያንን ፕሮቶኮሉ ያንን ስለማይፈቅድ ምንም ማድረግ አይቻልም፣ ግን ማርክ ካሳዶ ጥፋት ሰርቶበታል። ጭራሽ ልጁን ልጁን ይዞ በሁለት እጁ ይዞ ነው ያስቀረው። ተጫዋቹ ለመላቀቅ አልነካውም ጭራሽ። ከዛ ካሳዶ ቲያትር ሰራና ወደቀ ፊቱ እንደተመታ ነገር ሆኖ ሄዱና አርቢትሩ ለሳንቲያጎ የያይዘ የሁለተኛ ቢጫ ካርድ ሰጡት እና ጨዋታው ከዛ በኋላ ተበላሽ። በጣም ደካማ ዳኝነት ነው የነበረው። በባርሳ በኩል አሰልጣኝ ሃንዚ ፍሊክ የተወሰኑ ተጫዋቾችን አሳርፈዋል፣ እንደ ዲዮንግ አይነት ረፍት የሚገባቸውን ተጫዋቾች ላሚን ያማል ጨዋታውን ራሽፎርድ ዘጠኝ ቁጥር ሆኖ የተጫወተው ትናንትና። ሌቫንዶቭስኪም ፌራንቶሬዝም ስለሌሉ ምናልባት እንግዲህ ራሽፎርድ አንደኛው የሚሰጣቸው ጥቅም ሲመጣም የመምጣቱ ጥቅም የተባለው ጎሎች እያስቆጠረላቸው ነው። የመጨረሻ ኳስ እያቀበላቸው ነው። የፍጹም ቅጣት ምት የተገኘበት ኢንሲደንት በሱ ምክንያት የተገኘ ነው። ሁለት ጎሎች አስቆጥሯል። ላሚን ያማል ነው የፍጹም ቅጣት ምቱን ያስቆጠረው። አንደኛው ጥቅሙ ግን የተለያዩ ቦታዎች ላይ መጫወት መቻሉ ነው። አንዳንድ ጨዋታዎች ላይ ቀኝ ላይ ይጫወታል፣ ሌላ ጊዜ ብዙ ጊዜ ግራ ላይ። እንደ ትላንት ያለት ጨዋታ ደግሞ ዘጠኝ ቁጥር ሆኖ ተጫውቷል። ስለዚህ በጣም ሰርቪሰብል ተጫዋች ነው። የተለያዩ ቦታዎች ላይ ሊጠቀሙበት የሚችሉት አይነት ተጫዋች ነው። ትላንትና ወደ ግራ ድልቶ ጨዋታውን የጀመረው ፌርሚን ሎፔዝ ነው። ፌርሚን ክረምት ላይ ወደ ቼልሲ ሊሄድ ንግግር ላይ እንደነበር እናውቃለን። ግን በጣም የተዋጣለት ጎል አስቆጣሪ ነው ለአማካይ ተጫዋች፣ በትልልቅ ጨዋታዎች በኤል ክላሲኮችም ጭምር ማለት ነው። በትልልቅ የቻምፒየንስ ሊግ ምሽቶች ጎል የሚያስቆጠር በጣም ጥሩ ጎል አስቆጣሪ አማካይ ነው። ያ ቦታ በመደበኝነት የእሱ አይደለም። የመጀመሪያው የውድድር ዘመኑ ወራት ላይ ራፊኛን ሳይቀር እዛ ቦታ ላይ ይጠቀሙበት ነበር አሰልጣኝ ሀንዚ ፍሊክ። ሌላ ጊዜ ዳኒ ኦልሞ፣ አልፎ አልፎ ጋቪ፣ አንዳንድ ጊዜ ፔድሪ ወደፊት አድቫንስድ ሆኖ እንዲጫወት ሲደረግ እዛ ቦታ ላይ ይገኛል። የብቻው የፌርሚን ሎፔዝ ቦታ ብቻ አይደለም። ከባርሳ ተጫዋቾችን በጣም ቀጥተኛ ተጫዋች ነው ለእንግሊዝ ፕሪምየር ሊግ የሚመች ተጫዋች ይመስለኛል፣ በእርግጥ እና ትላንት ተመለሰ። እንደምታውቂው በግል ሕይወቱ ሳይሆን ጋቪና እሱ ተጣልተዋል ተብሎ በካታሉኛ ብዙኃን መገናኛዎች የጥላቸው መነሻ የሁለቱ ተጫዋቾች ገርል ፍሬንዶች አይዋደዱም የሚል ነው። እና አሰልጣኙ መልበሻ ክፍሉን ማኔጅ ማድረግ አቅቷቸዋል ምናምን ሲባል የእሱም ስም ይጠቀስ ነበር። ሜዳው ሲሆን ግን በጣም በጣም ከፍተኛ ጥቅም የሚሰጥ ሀትሪክ ስለሰራ ብቻ አይደለም የባለፈውም ጨዋታ ላይ ተቀይሮ እንደገባ በሶስት ደቂቃ ሶስት ሙከራ ነበር ያደረገው ዢሮናን በገጠሙበት ጨዋታ። እኔ የባርሳ ፐርፎርማንስ፣ የዢሮና ፐርፎርማንስ ጥሩ ፐርፎርማንስ አልነበረ። በመጨረሻ ደቂቃ የሮናልድ አራውሆ ጎል ነው ያሸነፉት። የትናንትናው ፐርፎርማንስ ከዢሮና ፐርፎርማንስ ጋር የሚመሳሰል እስከዛ የአርቢትሩ ውሳኔ ድረስ የሚለየው አንድ ነገር የተጋጣሚ ቡድን ደረጃ ነው። ጂሮና ከኦሊምፒያኮስ የተሻለ ቡድን ነበር፣ ቢያንስ በበቀደሙ ጨዋታ። ጥሩ አደለም ሲዝኑን የጀመሩት፣ እንደገና ላለመውረድ የሚጫወቱ ይመስላሉ። በመጀመሪያዎቹ ስድስት ጨዋታዎች አምስት ነጥብ ብቻ ነው የነበራቸው። እነዚ ሁሉ ችግሮች አሉበት፣ ግን ትላንትና ሜዳ ውስጥ ካየነው ጂሮና የበለጠ አደገኛ ነበር። ምክንያቱም ተጫዋቾች ነበሯቸው፣ እንደ ብሪያን ሂል አይነት ተጫዋቾች ነበሯቸው፣ ሌሎችም የማጥቃት ተጫዋቾች አሏቸው። ከኦሊምፒያኮስ የተሻለ ቡድን ይመስለኛል። የባርሳ ፐርፎርማንስ ግን ተመሳሳይ ነው እና ጥሩ አልነበረም። በኋላ ነው እንግዲህ የኤልካቢ ጎል ተቆጠረ። ሁለት ለዜሮ ነበር ውጤቱ። ፌርሚን ነበር ጎሎቹን ያስቆጠራቸው። ግን ያ ቀይ ካርድና በኋላ በጣም አወዛጋቢ ሌላ የፍጹም ቅጣት ምት የጨዋታውን መልክ ቀየረው እና ባርሳ ከዛ በኋላ ጨዋታው ኮምፒቲሽን አልነበረው። በአስር ተጫዋች ኦሊምፒያኮስ በኦሊምፒክ ስታዲየም ምንም ልትጠብቅ አትችልም። የላሚኒ ያማልን ጉዳይ ግን ላንሳ አሁን ከኤል ክላሲኮ በፊት የተደረገ የመጨረሻ ጨዋታ ነው እንደምታውቀው። ባለፈው ውድድር ዘመን ያማል በትልልቆቹ የኤል ክላሲኮ ጨዋታዎች ከሪያል ጋር በተደረጉት አራቱም ጨዋታዎች ላይ በጣም አስደናቂ ነበር፣ በጣም አስደናቂ ነበር። አሁን ወደዚህ ጨዋታ ሲመጣ ያለበት ፎርም ግን ትክክል አይደለም። ትናንትና በፍጹም ቅጣት ምት ጎል ቢያስቆጠርም ከመጎዳቱ በፊት ወደ ነበረ ብቃቱ አልተመለሰም። ሰሞኑን ብዙ ልምምድ እየሰራ ነው። ከቲቶ ቪላኖቫ ነው የሚባለው በቀድሞ የባርሳ አሰልጣኝ ስም የተሰየመው የልምምድ ማዕከል የመጨረሻ ልምምዳቸውን ሲሰሩ ከራሽፎርድ ራፊኛ፣ ኩንዴ ጋር መጨረሻ ከወጡ ተጫዋቾች መካከል አንደኛ ረጅም ሰዓት ልምምድ ሜዳ ላይ አጥፍቷል። ወደ ፊትነሱ ለመመለስ ቅጣት ምቶች ልምምዶችም ሲለማመድ ነበር። ኤክስትራ ሴሽኖች ይሰራ ነበር። ወደ ብቃቱ ለመመለስ ጥረት እያደረገ ነው። ግን የበቀደሙ ጨዋታ ላይ እንዳየነውም ከዢሮና ጋር ተቀይሮ ወጥቷል። በኋላ ውጤቱ አንድ ለአንድ ብቻ በነበረበት ጊዜ። ስለዚህ አሰልጣኙ ደቂቃውን ማኔጅ ለማድረግ እየሞከሩ ነው ሀንዚ ፍሊክ በጨዋቷ ላይ በነበረበት ጊዜ። ግን ትላንትናም እንደዚሁ ያንን የባላጋራ ቡድን ተጫዋቾችን እንደሌሉ አድርጎ የሚያልፈው ላሚን ያማልን ግን እያየን አይደለም። ጉዳዩ ምንድነው? የፊትነስ ጉዳይ ነው ሀንዚ ፍሊክ እሁድ እለት ወደ መቶ ፐርሰንት ብቃቱ ይመለሳል ብለዋል ወደ መቶ ፐርሰንት ብቃቱ ይመለሳል። ባለፈው አመት በትልልቅ ጨዋታዎች ላይ በዚህ ጨዋታ ብቻ ሳይሆን በሌሎችም ትልልቅ ጨዋታዎች ላይ በጣም ጥሩ ይጫወታል። በእርግጥ ምርጡን ላሚንን ብቻ አይደለም እሁድ የምንፈልገው ምርጡን ቡድኔን ነው እሁድ እለት የምንፈልገው የሚል አስተያየት ሰጥተዋል። ፌርሚን ቦታውን ያረጋገጠ ይመስለኛል። እዛ ጨዋታ ላይ መሰለፍ አለበት። ያው እስካሁን ድረስ ኦልሞ በጉዳት ምክንያት ሁለት ሳምንት ሶስት ሳምንት ተብሏል። እንግዲህ ከሜዳ ሲርቅ የዳኝነት ውሳኔውን በተመለከተ ሆሴ ሉዊስ ሜንዴሊ ሜንዴሊባር በጣም ተበሳጭ ተበሳጭተዋል በውሳኔው። በወቅቱ ውሳኔውንም ሲቃወሙ ማየት እንችል ነበር። ጨራሽ ደህና ውሳኔ እንደ ወሰነ ሰው ደግሞ አላናግርም ይለኛል ብለው፣ በዳኛውም አርቢትሮች አንዳንድ እንደዛ ይሆናሉ። የሆነ ነገር ስትጠይቂያቸው ማብራራት ፍላጎት የላቸውም በጣም ግትሮች ናቸው። አንዳንድ ጊዜ እንደዛ ሊሆኑ ይችላሉ። ቬንገር ለዚህ ነው ልክ በኬጅ ውስጥ እንዳሉ አናብስት፣ ማንም ሰው እንደማይነካቸው እንደዛ ናቸው አይደለም። እነሱ ምናምን ይላሉ፣ እና ደፈር ብለው ይናገሩና ይቀጣሉ። ከዛ ሃንሲ ፍሊክ ግን የሜንዴ ሊበርን ቁጣ ረደዋለሁ አሉ። ምክንያቱም እነዛ ውሳኔዎች ጨዋታውን ቀይረውታል። ግን እንደምታውቁት እኔ ስለ ዳኞች መናገር አልወድም። አይናገሩም፣ እንደ ፕሪንሲፕ ባርሴሎና ጥፋት፣ በደል ደርሶብኛል። ሌሎች ተጫዋቾች ቢናገሩ ፍሊክ ስለ ዳኞች አይናገሩም እስካሁን ድረስ ልክ አንቸሎቲ እንደሚያደርጉት ማለት ነው። አንቸሎቲም የዳኝነት ውሳኔን በተመለከተ ቡድናቸው ቢጠቀምም ቢጎዳም፣ አስተያየት የመስጠት አካሄድ መርህ የላቸው እና እኔም አስተያየት አልሰጥም የሚል አቋም የተከተሉት እና ስለዚህ ትናንትና ባርሳ አሸንፏል። ግን እኔ እንደ ፐርፎርማንስ የኤል ክላሲኮን ጨዋታ አምና ዶሚኔት እንዳያደረጉት ያደርጋሉ ለማለት አስቸጋሪ ነው። አንዳንድ በጎ ነገሮች አሉ፣ ለምሳሌ የራሽፎርድ የመጀመሪያው ጎል ሲቆጠር አሌሃንድሮ ባልዴ ነበር የመጨረሻው ኳስ የሰጠው። ባልዴ ወደ ፊትነስ የሚመለስ ከሆነ የባርሰሎናን ታሪክ መቀየር ይችላል። አንደኛ በሀይ ላይን ሲከላከሉ፣ በኦፍሳይድ ላይን ሲከላከሉ የተጋጣሚ ቡድን ተጫዋች ከጨዋታ ውጭ ማድረግ እንኳ ባይችሉ የሪከቨሪ ሩጫ ካላቸው ፈጣን ተጫዋቾች መካከል አንደኛው ነው። ሁለተኛ ራሽፎርድን የበለጠ ኢንሳይድ ማጫወት ይቻላል፣ ወይም ራፊኛን ማንም ይጫወት በግራ በኩል ምክንያቱም ከጄራርድ ማርቲን የበለጠ ላይታች ያለ ኦቨርላፕ እያደረገ መጫወት የሚችል ተጫዋች ስለሆነ፣ ስለዚህ የሜዳ ስፋት ይሰጣቸዋል። በማጥቃት ጊዜ ከፊት አምስት ተጫዋቾች እንዲኖሯቸው ለማድረግ የሚያስችል አትሌቲሲዝም አለው። ኩንዴ ኦቨርላፕ ያደርጋል፣ ግን ኩንዴ እንደ አሊሀንድሮ ባልዴ አይነት ከፍተኛ የማጥቃት ዝንባል ያለው ተጫዋች አይደለም፣ በዛ በጣም እንደተሻሻለ ባውቅም። ሁለተኛ ባለፈው አርፎ ነበረ ፔድሪ በቀደም እንዳነሳው 69 ጨዋታ የጉዳት ታሪክ ያለበት ተጫዋች በአንድ አመት እንዲጫወት ነው የተደረገው እና ሲ በቃ ሲዳከም ታዋልሽ በመዳከሙ ምክንያት ተቀይሮ ሲወጣ እናየው ነበር። ለትላንትና ምናልባት የባለፈው ጨዋታ ላይ ትንሽ ትንፋሽ እንዲሰበስብ ስለተደረገ ሊሆን ይችላል። ሪትሙን ቀስ እያለ እያገኘ ያለው ይመስላል። የእሱ ጥሩ ፎርም ላይ መገኘት ለባርሰሎና መጫወት በጣም አስፈላጊ ስለሆነ እና ያ በእኔ እምነት ግን የእኔ ትልቁ ቁቴ ከው የዚህ ጨዋታ ላይ የአርቢትር ውሳኔ ነው። ሌላ አንድ አሰልጣኝ የወሰኑት ውሳኔ እንዳልኩት እንደ ኩባርሲ አይነት ተጫዋችም ተሰልፏል ድሮ ፌርናንዴዝ ወይም ቶኒ ፌርናንዴዝ የሚባል ተጫዋች አስራ ሰባት ዓመት ልጅ የመጀመሪያ ፌርሚ ሎፔዝ ጎል ሲቆጠር እሱ ነበር የመጨረሻ እንኳ ሲያቀበለው በጉዳት መጠኑ መብዛት የተነሳ አሰልጣኙ እንዲህ አይነት ወጣት ተጫዋችም አሰልፈዋል። በቀደም ለነገሩ ከዢሮና ጋር በተደረገው ጨዋታ ተሰልፎ ነበር እና ባርሳ የተመለሰ አይመስለኝም ወደ አስደናቂ ብቃቱ። ስድስት ለዜሮ እሱን መሸፈን የለበትም እላለሁ። ግን የዳኛ ውሳኔ ግን እኔም በበኩሌ በጣም አበሳጭቶኝ ነበር። ኤሪክ ጋርሲያ ነበር ጥፋት የሰራው። ኦሊምፒያኮስ ወደ ጨዋታው እየተመለሰ ነበር። ያ ውሳኔ ግን የጨዋታውን ተፈጥሮ መልክ ሁሉ ቀይሮታል። እንግዲህ ከማድሪድ ዛሬ ከዩቬ ይጫወታል። ጌሞን ላይ ይተላለፋል። እሁድ ደግሞ ሁለቱ ቡድኖች ይገናኛሉ።